እ አመሰግናለውግዲመል መገና መስረ የምልክር ኮሚሽኑ በእውነት በመጥፎ ታይም ላይ ተሾማችሁት። ህዋት ስልጣን ላይ ተወግዶ አብይ ሲመጣ ቢሆን አትሊስት የሆነ ፍሬ ታፈሩ ነበር። አሁን ግን እኔ እንደኔ እንደኔ አሁን ግን ጦረኛ መንግስት ባለበት ሰዓት ላይ ፍሬ ታፈራላችሁ ብዬም አልገምትም እና የምክር ኮሚሽኑ እኔ ብዙም ወደ ፍሬ ሄዳል ብዬ አልገምትም። ምክንያቱም አሁን ሀገሪቱ በጦርነት ላይ እየታመሰች ነው ያለችው የሌላ ሀገር ወራሪ እንደመጣ ሁሉ በአማራው ላይ ድሮን፣ ጀት፣ እግረኛ፣ መድፍ፣ ታንክ፣ የሀገሪቱን ጦር ሰራዊት እንዳለ አማራ ክልል አስገብቶ እየጨፈጨፈ ባለበት ሰዓት ላይ የምክክር ኮሚሽኑ ኢፌክቲቭ ይሆናል ብዬ አልገምትም። ስለዚህ እኔ እንደ እኔ እንደ እኔ ምክር እንደው ይሄ ሰውዬ ምክንያቱም ጭንቅላቱ በጦርነት የተሰራ ነው፣ አብይ አህመድ እና ቢያንስ ቢያንስ ይሄን ሰውዬ እንደው ዞር ብሎ እንደው የሽግግር መንግስት የሚቋቋምበት ነገር ፕላትፎርም ብትፈልጉ አሳስባለሁ። ሌላው ምንድን ነው እንደምታዩት ህወሓት ስልጣን ላይ በነበረበት ሰዓት ላይ በትግራይ ስም ተመድቦ የትግራይ መንግስት ተብሎ በትግራይ ህዝብ ላይ ነበር ጥላቻ ሲነዛ ነበር። አሁንም ቢሆን ትንሽ የግሩፕ እንደምታዩት ሽመልስ አብዲሳ እና አዳነች አበቤ እና አብይ የፖሊስ ኮሚሽነሩ፣ አስር አለቃ ብርሃኑ ጁላ እነሱ ተጨማምረው የኦሮሞ ማህበረሰብ እያስጠሉ ነው እና በተቻለ መጠን በተቻለ መጠን እንደው ከዘረኝነት ነፃ የሆነ መንግስት እንዲቋቋም አገሪቱ የምትፈልገው መንግስት እንዲቋቋም ብታሳስቡ። ይሄ ሰውዬ በምንም ነገር እስካለ ድረስ የምክክር ኮሚሽኑ ኢፌክቲቭ አይሆንም። ህዝብ እየተገደለ ነው ያለ። በኦሮሚያ ኦሮሞዎች እየሞቱ ነው ያሉት። በትግራይም ያዣንበበው ጦርነት እያያችሁ ነው። አማራ እየተጨፈጨፈ ነው ያለው። እኔ እውነቱን ነው የምናገረው። ሰላም ቢሆን ደስ ይለኛል ኦሮሞ አማራ ከምባታ ሀዲያ አንድ ቢሆን ደስ ይለኛል ግን ይሄ ሰውዬ ጭንቅላቱ ማይንዱ የሚሰራው በጦርነት ብቻ ነው የሚሰራው አብይ ነው ስለዚህ በተቻለ መጠን እኔ በእውነት ታሳዝንኛላችሁ እዛ ያላችሁት ለኢትዮጵያ ብዙ ነገር መስራት የምችሉ ሰዎች ናቸው ስለዚህ በዚህ ሰዓት ወቅቱ አይመስለኝም ምክክር ኮሚሽን በተቻለ መጠን እናንተ እንዲያውም ሄዳችሁ ስልጣን ልቀቅና የምክክር ኮሚሽን ስልጣን ለቀክ የሽግግር መንግስት አቋቁም ብትሉት የተሻለ ይመስለኛል። እኔ ለመናገር እንትን አይደለም እና እንዲያው በእግዚአብሔር ስም ይሄን ሰውዬ ከስልጣን ገሸሽ አድርጉት። ለኦሮሞም አይጠቅምም፣ ለኦሮሞም አይጠቅምም። እውነቱን ነገራችሁ ለሁሉም ነገር አይጠቅምም። እኛ በአንድነት ነበር ስንታገል የነበረ አሉ፣ እዚህ ነበሩ የኦሮሞ ልጆች አሉ፣ አብረን ስንታገል የነበር ስለዚህ ስለዚህ አብይ አህመድ ከስልጣን ወገድ ስቶፕ ጆኖሳይድ፣ በአማራ ያለውን ጆኖሳይድ ይቁም፣ ሰራዊቱን ያውጣ። አመሰግናለሁ። የአብይ ሰራ መንግስት ጦረኛ መንግስት ነው ይላሉ። ሆነ የአብይ መንግስት ጦረኛ መንግስት ስለሆነ ነው፣ አብይ ጦረኛ መንግስት ሰው ስለሆነ ነው መከላከያ ወደ አማራ ክልል የገባው። እሳቸው አያውቁትም። ምን ነበረ የነበረው በአማራ ክልል መከላከያው ከመግባቱ በፊት የነበረውን ነገር እሳቸው አያስታውሱም ማለት ነው። መንግስት እኮ ለመፈንቀል ነበረ አላማቸው። አራት ኪሎ እንገባለን። በህዝብ ተመርጦ የተቀመጠን መንግስት ለመገልበጥ ነበር ሀሳባቸው። የመንግስት መገልበጥ ነበር ለማከናወን ያሰቡት፣ አልተሳካም። በተለያዩ የአማራ ክልሎች የመንግስት ተቋማትን ለመቆጣጠርና መፈንቀለ መንግስት ለማካሄድ ነበር። መፈንቀለ ክልል ተደረገ ባይሳካላቸው ከዛ አራት ኪሎን ለመቆጣጠር ነበር ሀሳባቸው። ይሄንን መንግስት ዝም ብሎ ይይን ማየት አለበት ብለው ነው እንደ የሚያስቡት? የት ሀገር ነው እንደዚህ የተፈጸመው? በታሪክ የሚያውቁት ካለ መጥቀስ ነበረባቸው። ሁለተኛው ጦርነቱ ከተከፈተ በኋላ መንግስት በየትኛው መንገድ ጠላትን ማጥቃት እንዳለበት መንግስት ራሱ ይወስናል እንጂ ከመቼ ወዲህ ነው ተወጊ ተጠቃሁ የሚል ሀይል የሚጠቃበትን መንገድ የሚመርጠው በድሮን ሆነ በታንክ ሆነ በመድፎ ሆነ በየትኛው መንገድ ያዋጣኛል ባለ መንገድ ጠላቱን የማስወገድ ዓለም አቀፋዊ የጦር ሕግ ነው። የማይፈቀዱ አሉ በጦር ሕግ ላይ የማይፈቀዱ የጦር ሕግ የማይፈቀዱ የጦር መሳሪያዎች አሉ። የጦርነት አፈጻጸሞች አሉ። ከነሱ ባለፈ በድሮን ትግራይ ውስጥ በድሮን አልነበረም እንዴ? ጦርነቱ ሲካሄድ የነበረው በታንክ አልነበረም እንዴ? በጀት አልነበረም እንዴ? ለአማራ ክልል ሲሆን የተለየ እሳቸው ከአማራ ስለሆኑ ለአማራ የተለየ ህግ ሊወጣ አይችልም። ሁለተኛው እሳቸው ካነሱት ውስጥ በየትኛው የዓለም አቀፍ ሁነት ነው ጦርነት በተወጊ ተመርጦ የሚያውቀው? ጋዛ እኮ እንደዛ ስትፈራርስ፣ አይ በክላሽ እና በአነስተኛ መሳሪያ እንዋጋ አልተባለም። አሜሪካ የፈለገችውን ነገር በተለያየ ሀገራት ላይ ስትፈጽም የምትዋጋበትን መሳሪያ የምትመርጠው የምትወስነው እሷ እራሷ ነች። ሌላው ከእሳቸው ንግግር ያሳቀኝ የሽግር መንግስት ይቋቋም ይላሉ። በየትኛው ህገ መንግስት በየትኛው አንቀጽ የተመረጠ መንግስት እያለ የሽግር መንግስት በላው ላይ የሚመሰረተው ለምንድን ነው? ጉዳዩ የህዝብን ችግር የመፍታት ጉዳይ ሳይሆን ስልጣን የመቀራመት ፍላጎት ነው እዚህ ጋር የሚታየው ማለት። እዚህ የሽግር መንግስት የሚያስፈልገው እኮ ያልተረጋጋ ሀገር ሲኖር ህግ የማይከበርበት ሀገር ሲሆን የሽግግር መንግስት ቅቡልነት፣ የሌለው በአብዛኛው ህዝብ ቅቡልነት የሌለው መንግስት ሲኖር የሽግግር መንግስት ይቋቋማል። ይሄ ግን ኢትዮጵያ ውስጥ የሚሰራ አለም ሀገር እየለማ ነው እያደገ ነው። ነገር ግን እዚህም እዛም የስልጣን ጥመኞች ስልጣን የሚፈልጉ መረበሻቸው ያለ ነው የሚጠበቅ ነው፣ በየትኛውም ሀገር አለ። ዋናው ነገር ለሀገር የሚጠቅም ስራ እየተሰራ ነው ወይ አይደለም፣ የሚለው ነው ማጠያየቅ ያለበት። ሌላው እሳቸው ከነሱት ጉዳይ መንግስት ስልጣን ይልቀቅ ይላሉ። ለምንድ ነው እሱ የሚለቀው? በምርጫ ቦርድ ተመዝግቦ ተወዳድሮ በምርጫ ያሸነፈ ፓርቲ ይልቀቅ ማለት ምን ማለት ነው? አንድ ፓርቲ ወይም አንድ መንግስት ከተመሰረተ በኋላ ስልጣን የሚለቅበት የጊዜ ገደብ አለው። ያ ገደብ እስካልተጠናቀቀ ድረስ ስልጣን ሊለቅ አይችልም። በዛ ገደብ ውስጥ በዛ ጊዜ ገደብ ውስጥ መስራት ያለበትን ሁሉ ሰርቶ ማጠናቀቅ አለበት እንጂ አንድ ግለሰብ ወይም አንድ ቡድን ስልጣን እንዲለቅ ወይም እንዲለቀቅ ስለጠየቀ ብቻ ስለፈለገ ብቻ ሚሊዮኖች የመረጡት መንግስት ስልጣን ሊለቅ አይችልም። ይሄ ይመስለኛል በልጅነታቸው ከሀገር ስለወጡ ጭንቅላታቸው እዛው የልጅነት ደረጃቸው ላይ ነው ያለው። ቢያንስ ባሉበት ሀገር እንኳን ያለውን የዲሞክራሲ ስርዓት፣ የምርጫ ስርዓት በቅጡ የተረዱት አይመስለኝም። ስለዚህ መንግስት ስልጣን የሚለቅበት ምንም ምንም ምክንያት የለም። በጥቅሉ ለሳቸው ማሳሰበው ይሄ ጸረ አማራ የሆነ ጸረ ሕዝብ የሆነ አማጺ ቡድን ትምህርት ቤቶችን እየዘጋ የመንግስት ተቋማትን እያፈራረሰ የሕዝብ አገልግሎቶችን እያፈራረሰ ዜጎችን እያገተ እየገደለ መንግስት ዝም ብሎ እጁን አጣጥፎ ተቀምጦ እንዲመለከተውና ከሱ ጋር እንዲደራደር መጠበቃቸው በጣም ያሳዝነኛል። ስልጣን ከእንደዚህ አይነት ሀይል ጋራ መጋራት አይቻልም። ስልጣን ማጋራት የሚቻለው ስርአት ላለው ፓርቲ፣ ስርአት ላለው ቡድን ነው እንጂ በአረቄ መንፈስና በጥጋብ መንፈስ ለሚ ወዳ ወዴ ለሚልና ለሚንገላወጅ ሀይል ስልጣን ማጋራት ማለት ሀገርን ማፍረስ ነው። ስለዚህ የእሳቸው የሚያቀርቡት ሎጂክ ሙሉ በሙሉ ማለት ይቻላል ውድቅ ነው። ሁለተኛው በዚህ ላይ መያዝ ያለበት እሳቸው እንዲገኙበት የተፈለገው የሽግግር መንግስት ለማቋቋም አይደለም። ስብሰባው የነበረው ሀገራችን ወደፊት በመልኩ መቀጠል አለባት፣ ብዙ ቁርሾዎች፣ ብዙ አለመግባባቶች የነበሩባት ሀገር ነች። ሀገራችን እንዴት እንገንባ የሚል እንጂ መንግስት እንዴት እናፍርስ፣ መንግስት እነማንን እንሹም የሚል አይደለም። ስለዚህ አንደኛ የተሰጣቸውን እድል በስርዓቱ አልተጠቀሙበትም፣ አላወቁትም። ሲቀጥል ደግሞ ያስተላለፉት መልእክት ፈጽሞ በመሬት ላይ ያለውን ሀቅ የሚያሳይ አይደለም። ለማንኛውም፣ ልቦና ይስጣቸው ነው ምንለው።